ኢትዮጵያኖች በጋራ መክረውበት በጋራ የጋራ ሀገር ሲኖራቸው ነው። አዲስ አበባ የኦሮሞ ነው ኦሮሞ የኦሮሞ ነው ብለህ ሕገ መንግስት ጽፈህ ቀይ ባህር የኢትዮጵያ ነው ብትለኝ አላምንም። ሕግ አስተካክል። እንደ ሀገር መጀመሪያ እንደ ሀገር በደረቆ ወደብም አብረን መኖር እንችላለን። ዲሰንት የሆነ ላይፍ መኖር እንችላለን። ግን መንግስት ነ ስትመጣ ብሔር ግን ወክለ መንግስቱ ነ ስትመጣ ኢትዮጵያን እየዘረፍ ኢትዮጵያን እያጠፋ የራስክን ቡድን በማህበረሰብ ስም ወክለ የራስክን ቡድን ብቻ ኢኮኖሚውን፣ ወታደሩን ሁሉን ተቆጣጥረ የኔ የማትለውን እየገደልክ ታሪክ እየፋክ ነጠላ ላይ ቀለም እየፋክ ታሪክ እያዋረድክ ኢትዮጵያዊነቱን አንገት ደፍቶ እንዲሄድ አውልክ ካላወ ግንባርክ ነምል ብለ መሳሪያ ደግነ እያስፈራራ ታዳጊ ህፃናትን እያሸማቀቅ በማንነት ስለ ቀይ ባህር አምታ አጀንዳ ያነ ዜጋ ይቀበለኛል ብለ ማሰብ ምን አይነት አጀንዳ ነው ይሄ? ለምንድን ነው እኛስ በዛ የምንጃጃል? ይሄ እኮ ስለሚንቁን እኮ ነው ኢትዮጵያኖችን። የኢትዮጵያ ሞት፣ የትግራይ እናት ማልቀስ፣ የአማራ እናት መጨፍጨፍ፣ የአማራ እናት መፈናቀል፣ የአማራ ህፃናት መራብ ለእነሱ ቀልድ እኮ ነው። ለእነሱ እኮ ይሄ የኦሮሞማ ፕሮጀክት የሚረጋገጥበት እኮ አንዱ ትክክለኛ መንገዳችን ነው ብሎ የሚያስቡት ነው። ይሄን ደግፌ ከዚህ መንግስት ጋር አይደለም ቀይ ባህር እጄ ልዋጋ ይቅርና እኔ እሱ ወደ ቀይ ባህር ሲሄድ፣ እኔ ወደ አራት ኪሎ ነው የሚሄደው እንደ አማራ ነው፣ እንተላለፋለን። አንተ ቀይ ባህር፣ እኔ ደግሞ ወደ አራት ኪሎ ነው የሚሄደው ነው። አልሄድም ከአንተ ጋር ተሰልፌ ቀይ ባህር ሄዳ አሸንፍ ነው። ፈረሱም የኛ ነው፣ ተዋዩ የኛ ነና፣ አይደል የሚለው ይሄ ቡድን፣ ታሪኩም የኛ ነው። ስለዚህ ምራና እንደ አድዋ መርተ ሄደ ፈረሱንም ጋልበ ሄደ፣ ዋይንተና ቀይ ባህር፣ እኛ ደግሞ የሚገለንን የሚያሳድደንን ታሪካችን የሚያፈርስ የሚፍቅ እሱን ለፍርድ ለማቅረብ ወደ አራት ኪሎ ነው የምንሄደው። አለቀ በቃ። በቀይ ባህር አጀንዳ ይሄና ይሄ ብቻ ነው ያለነው እንደ ህዝብ የምንጃጃልበት አይደለም። አማራ፣ አረንጓዴ ብጫ ቀይ እንደዚህ ዘርግተህ ለጦርነት የምታሳልፍበት ዘመን አብቅቷል። ነው የፖለቲካ ኢንተረስት የማናገኝበት የአማራን ህዝብ በየትኛውም ፖለቲካል ውክልና የማያገኝበት ጥቅም የማያረጋግጥበት ጦርነት ውስጥ አይገባም። ከኤርትራ ህዝብ አይደለም ከማንም ህዝብ ጋር ጦርነት ውስጥ አይገባም። አማራ አማራ የሚታገለው የአማራን ጥቅም የሚያስከብር ሀገራዊ ፖለቲካ እንዲመጣና እንዲመጣ ብቻ ነው። ከኤርትራ ጋር መስማማት እንችላለን። ኤርትራ ኢትዮጵያን ትፈልጋለች እንደ ሀገር፣ እኛም ቀይ ባህርን እንፈልጋለን እንደ ሀገር። ያንን የምናረገው ግን በጦርነት ካልሆነም ደግሞ በግድ ምንድን ነው፣ በድርድር ካልሆነም በጦርነት የሚባል ነገር የአማራ ህዝብ እንደ ህዝብ አይደግፍም። ያጣናቸው ወጣቶች በመቶና በሁለት መቶ ሺህ የሚቆጠሩ ወጣቶች ያጣናቸው ይቆጨናል። ዛሬኛ ያንን መድገም አንፈልግም። ከኤርትራ ህዝብ ጋርም እንደ ህዝብ ሌላ ታሪካዊ ጠባሳ የጦር